ሁለት ፀሐይ ሲያቃጥለው ከአንድ ዛፍ ቢጋደም ጥላ እንዲያስጠልለው ግራ የገባውትን አቀበት ሊወጣ ቢታገል ከቅርፊት እድል ደበለለው ከያሬድ ግርፊት ው ዛሬ ድረስ ው ዛሬ ድረስ አባ እንደፈለጉት እንደ ትልቅ ነገር ምሳሌ እያደረጉት ሰው ተስፋ ካረገ ለመሰኘት አንቱ ከእንስሳ ይማራል እንኳን ከትናንቱ ይሉናል እኔ ግን በውስጤ ጥያቄ አነሳለሁ እንደዚህ የምትል ያን ሁሉ እግር ይዞ አንድ ዛፍ ለመውጣት እንዴት ከበደው ትል ከትል አንማርም የፈረሱ ጉልበት የዝሆን ትከሻ የብረት እንቅብም እንደ ሰው ልጅ ጫንቃ የመከራን ሸክማ ያንቀርቅ ምን ሰባቴ ብቻ ምን ሰባቴ ብቻ ቁጥር ጥጉ ጠፍቶን መቁጠር እስኪከብደን አና ባልን ቁጥር እያንገዳገደን፣ ስንቱን አፈር ልሰን፣ ስንት አቀምተውሰን፣ ታዛቢ ጉድባይል ተመልካች ባይደንቀው እንዴት እንደመጣን እንዴት እንደደረስን እኛን የምናውቀው? ሚዳቋ አብዝቶለት ከልሎለት በደን፣ ላንበሳይ ከብደው እንጀራው ማደን። የሰው ልጅ መስኪኑ ኩርማን ፍለጋ ሲል ሆዱን ማስታገሻ፣ ተራራና ሜዳ ገድልና ጢሻ፣ በጉልበቱ ዘሪ በላቡ ሸታብቃይ፣ እንደ ሰው ማን አለ ለመኖር የሚሰቀይ እልፍ ታሪክ ያለን ስንት የተሻገርን የመከራ ሳትን ከትል አንማርም፣ ትሉ ከኛ ይማር ወድቆ መነሳት።